ዜና ኢትዮጵያ ወዳዘጋጀንላችሁ ስፖርታዊ መረጃዎቻችን እንሻገራለን። ወደ አፍሪካ ዋንጫው ለማለፍ 180 ደቂቃ የቀሩት የኢትዮጵያ ሴቶች ብሔራዊ ቡድን ዛሬ ከታንዛኒያ ጋር የመጀመሪያ ዙር ጨዋታውን ያከናውናል። ሉሲዎቹ ለዚህ ወሳኝ መራ ገብርም ከመስከረም 15 ጀምሮ ዝግጅታቸውን በአዲስ አበባ ሲያከናውኑ ቆይተዋል። ዮሴፍ ሹምዬ ሉሲዎቹ በአፍሪካ ዋንጫው ከተሳተፉ 14 ዓመታት ተቆጥረዋል። ለመጨረሻ ጊዜ የተሳተፉበት የኢኳቶሪያል ጊኒውን መድረክ ጨምሮ እስካሁን በአፍሪካ ዋንጫው መሳተፍ የቻሉትም በሶስት አጋጣሚዎች ብቻ ነው። የመጨረሻ ተሳትፏቸውን ያደረጉት ታንዛኒያን በደርሶ መልስ አሸንፈው እንደነበረም ይታወሳል። አሁን ታሪክ ራሱን ለመድገም ተቃርቧል። በኢትዮጵያ ሴቶች ብሔራዊ ቡድንና 16ኛው የሴቶች አፍሪካ ዋንጫ መካከል ከታንዛኒያ ጋር የሚደረጉት ሁለት ጨዋታዎች ብቻ ቀርተዋል። ሉሲዎቹ ከ14 ዓመት በፊት የሰሩትን ታሪክ ዘንድሮም እንደሚደግሙትም ይጠብቃል ይጠበቃል። የሁለቱ ሀገራት የመጀመሪያ ዙር ጨዋታ ዛሬ 11 ሰዓት ላይ በታንዛኒያ አዛም ኮምፕሌክስ የሚደረግም ይሆናል። ለዚህ ተጠባቂ መርሃ ግብርም አሰልጣኝ ዮሴፍ ገብረወልድና ስብስባቸው ከመስከረም 15 ጀምሮ ጠንካራ ዝግጅትን ሲያደርግ ቆይቷል። የመጀመሪያው ዙር ማጣሪያ ዩጋንዳን በመለያመት ዓመት አሸንፈው ለሁለተኛውና የመጨረሻ የማጣሪያ ጨዋታ የቀረቡት ሉሲዎቹ ካቻ ብሔራዊ ቡድን ጋር የአቋም መለኪያ ጨዋታዎችን ባያደርጉም ከታዳጊ የወንድ ቡድኖች ጋር በመጫወትና በከፍተኛ ተነሳሽነት ብርቱ ዝግጅትን በማድረግ ለወሳኙ ጨዋታ ቀርበዋል። አሰልጣኙ ወደ ታንዛኒያ ከማቅናታቸው በፊትም በሰጡት ጋዜጣዊ መግለጫ ከረዥም ዓመታት በኋላ ወደ መድረኩ ለመመለስ ሜዳም ላይ ከሜዳም ውጪ ተዘጋጅተናል ብለዋል። ቲሙ የኢትዮጵያ ናሽናል ቡድን ኦልሬዲ ለአፍሪካ ዋንጫ ካለፈ 14 ዓመት ሞልቶታል። ታሪክ ለመቀየር በምንችለው መንገድ አገራችን ላይ የተሻሉ ተጫዋቾች ናቸው ብለን ያሰብናቸውን ይዘን ሜዳ ላይም ከሜዳም ውጭ ያለውን ነገር ሳይኮሎጂካሊ የተሰራበት ያለ ነገር ነው ያለው። እኛ መቶ ፐርሰንት ከእግዚአብሔር ጋር ይህንን ታሪክ ለመቀየር ነው አላማችን። መቶ ፐርሰንት ይህንን ለማድረግ ነው፣ ሁሉ ማለት ያለንን ነገር ለመስጠት ነው። እኔ ጋም ተጫዋቾቹን ጋር ያለው ነገር ይሄ ነው። የቡድኑ አንበል ታሪኩ አበርገናም ስብስቡ በወጣቶች የተገነባና ታሪክ የመጻፍ አቅምም ጉጉትም ያለው እንደሆነ ገልጻለች። ታሪክ የመስራት አቅም ያለው ልጆች ናቸው ያሉት። ከመቼውም ጊዜ በተለየ ሞር ወጣቱ ላይ ምንትኮች ያደረገው ምክንያቱም ከዚህ ከዚህ በኋላ ሊያገለግል የሚችል ረጅም ጊዜ ሊያገለግል የሚችል ልጆች ላይ ትኩረት በማድረግ የሚቻለውን በሙሉ ተሰርቶበታል ብዬ አስባለሁ። ለዚህም ደግሞ ሁላችንም ዝግጁ ነን። በወቅቱ የፊፋ የሀገራት የደረጃ ሰንጠረዥ ኢትዮጵያ 128ኛ፣ ታንዛኒያ ደግሞ 131ኛ ላይም ተቀምጧል። አሰልጣኝ ዮሴፍ ገብረወልድ ግን ስለ ታንዛኒያ በቂ መረጃ አለን፣ በጣም ጠንካራ ብሔራዊ ቡድን እንደሆነም እናውቃለን ብለዋል። ስለ ታንዛኒያ ናሽናል ቡድን ብዙ መረጃዎች አሉ። የታንዛኒያ ብሔራዊ ቡድን በጣም ጠንካራ ናሽናል ቡድን ነው። ሴካፋንም አዘጋጅቶ ሻምፒዮን ሆነ ነው ለአፍሪካ ዋንጫ 24 አልፎ ሞሮኮ ላይ በነበረው የክረምት የአፍሪካ ዋንጫ ላይ የተዘጋጀ ጠንካራ ቡድን ነው። በጣም ብዙ ፕሮፌሽናል ተጫዋቾች ያሉት ናሽናል ቡድን ነው። ስለዚህ የእነሱን እንቅስቃሴ በፊልም በማየት ጠንካራና ደካማ ጎናቸው ላይ እየሰራ ነው ያለ ነው ሉሲዎቹ በዚህ ጨዋታ የወሳኝ ተጫዋቾቻቸውን ግልጋሎትም አያገኙም። አጥቂዋ እሙሽ ዳንኤልና የተከላካይ ስፍራ ተጫዋቿ ብዙ የታደሰ በጉዳት ምክንያት አይኖሩም። ለዲሲ ፓወር የምትጫወተው ሎዛ በራና በሞሮኮ ለአሬስ ቤርካኔ የምትጫወተው አርያቶ ዶንጉም እንደዚሁ ብሔራዊ ቡድኑን በጊዜ አለመቀላቀላቸውን ተከትሎ ከዛሬው መርሃ ግብር ውጭ ናቸው። አሰልጣኝ ዮሴፍ ገብረወልድ ታዲያ ከሜዳ ውጪ በሚያደርጉት የመጀመሪያው ዙር ጨዋታ የሚኖራቸውን አቀራረብ አስመልክቶም መግለጫቸው ይህንን ብለው ነበር። የመልስ ጨዋታችን ሜዳ ላይ እንደመሆኑ መጠን ያንን ታሳቢ ያደረገ ነገር ነው እንቅስቃሴ የምናደርገው። ምክንያቱም የመጀመሪያ ጨዋታችን ከሜዳ ውጭ እንደመሆኑ መጠን ከታንዛኒያ የሆነ ነገር ይዘን ለመምጣት እንሞክራለን። ያ ማለት ሙሉ ለሙሉ ተከላክለን እንመጣለን ሳይሆን ጨዋታውን ሜዳው ላይ በሚፈጠረው ነገር ሜዳው ላይ በሚፈጠረው ነገር ተዘጋጅተን የመልሱ ጨዋታ ሜዳችን ላይ እንደመሆኑ መጠን ከዛ የሆነ ሀገር ይዘን ለመምጣት እንዘጋጃለን ብዬ ነው ማስበው። ዛሬ አመሻሽ 11 ሰዓት ላይ የሚደረገውን ተጠባቂ ጨዋታ ሴራሊዮናዊቷ ዋና ዳኛ አሚናት ፋላህ የሚመሩት ይሆናል። የመልሱ ጨዋታ ደግሞ ጥቅምት 18 ይደረጋል። ሉሲዎቹ በደርሶ መልስ አሸናፊ ከሆኑም መጋቢት ወር ላይ ሞሮኮ በምታስተናግደው 16ኛው የአፍሪካ ዋንጫ ተሳታፊ ይሆናሉ። የኢትዮጵያ ሴቶች ብሔራዊ ቡድን ወደ አፍሪካ ዋንጫው ለማለፍ የተሻለ ቁመና ላይ እንደሚገኝ የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ ሰላም ዘራይ ተናገረች። የቀድሞ የሉሲዎቹ አሰልጣኝ ሰላም ዘራይ አሁን ያለው ብሔራዊ ቡድን ከዚህ ቀደም ከነበረው የተሻለ ቁመና ያለው ብሔራዊ ቡድን ስለመሆኑም ሀሳቧን ለኢቲቪ አጋርታለች። አና ታሪኩ ከአስራ አራት ዓመታት ቆይታ በኋላ ወደ አፍሪካ ዋንጫው ለማለፍ እጅግ ወሳኝ ምዕራፍ ላይ የሚገኘው የኢትዮጵያ ሴቶች ብሔራዊ ቡድን ጠንካራ ተፎካካሪ የመሆን አቅም እንዳለው የላይቤሪያ ሴቶች ብሔራዊ ቡድን አሰልጣኝ ሰላም ዘራይ ከኢቲቪ ስፖርት ጋር በነበራት ቆይታ አስተያየቷን ሰጥታለች። ከዚህ ቀደም ሉሲዎቹን የማሰልጠን እድል የነበራት አሰልጣኝ ሰላም ዘራይ እኔ ያሰለጥነው ከነበረው ብሔራዊ ቡድን አንጻር የአሁኑ የተሻለ አቅምና ተስፋ አለው ትላለች። የወቅቱ የላይቤሪያ ሴቶች ብሔራዊ ቡድንን በማሰልጠን ላይ የምትገኘው አሰልጣኟ ሁለት ዓመት አካባቢ ነው ብሔራዊ ቡድኑን ያሰለጠንኩት። የዛን ጊዜ የነበረው ቻሌንጅ ምንድን ነው? ሀያ ዓመት ሀያ አምስት ዓመት ያገለገሉ የቆየ ብሔራዊ ቡድን ነበረ የተረከብኩት። በአጋጣሚ ማለት በጊዜው ደግሞ አስራ ሰባት ዓመት ብሔራዊ ቡድን ነበረን፣ ሀያ ዓመት ገና የተቋቋመበት። ጥሩ ጥሩ ልጆች በአጋጣሚ ቡድኖች ውስጥ ነበሩ። አዋቅረን አዲስ ቡድን የሰራንበት ነው። ከዛ በኋላ እንግዲህ ያው ልጆቹ ራሳቸው አብዛኞቹ እዛ ብሔራዊ ቡድን ቢኖሩም የአምስት ዓመት ልምድ አላቸው ማለት ነው። ስለዚህ ከነበረው አሁን የተሻለው ብሔራዊ ቡድን ነው ብዬ ነው ማስበው። በልምድም ኤክስፖዠሩ ነበራቸው፣ ውጪ የወዳጅነት ጨዋታዎች በጣም ብዙ ናሽናል ቲም ጨዋታዎች፣ ኢቨን በክለብ ደረጃ ብዙ ኢንተርናሽናል ጨዋታዎች ያገኙ ልምድ ያላቸው ተጫዋች ናቸው። እና ተስፋ አረጋለሁ የሆነት ለመናገር ለአፍሪካ ዋንጫው ለማለፍ ከታንዛኒያ ጋር የደርሶ መልስ ጨዋታቸውን የሚያደርጉት ሉሲዎቹ ወደ መድረኩ ለማለፍም የተሻለ ቁመና ላይ ይገኛሉ ስትልም አሰልጣኝ ሰላም ዘራ ያክላለች። የኢትዮጵያ ሴቶች ብሔራዊ ቡድን ጠንካራ ብሔራዊ ቡድን ነው ያለን፣ ለዓመታት የሚያሳፍሩ ውጤት አስመዝግቦ አያውቅም። ያአሁኑም ያው አሰልጣኙ ካለው ጊዜ ከነበረው ጊዜ አንጻር በተደጋጋሚ ከቡድኑ ጋር ቆይቷል። ይሄ በጣም ጥሩ አጋጣሚ ነው ብዬ ነው ማስበው። ለብሔራዊ ቡድኑ ልጆች በጣም ወጣት ተጫዋቾችን ከሲኒየሮች ጋር ተደባልቀው ጥሩ የሚባል ብሔራዊ ቡድን አሁን አለን ብዬ አስባለሁ። አሁን የሚገጥመን ቡድን ከኛ በጣም የተሻለ ወይም ያነሰ የሚባል አለን፣ በእኛ ደረጃ ያለ ነው። ዞኑንም ብታየው ተመሳሳይ ዞን ውስጥ ያለናል። ለምሳሌ ካሜሮንን ወይ ናይጄሪያ ምናም ቢገጥመን ቀድመን የምንገምተው ነገር ይኖራል። አሁን ግን በወቅቱ በሰዓቱ በምንሳሴው ፐርፎርማንስ፣ ወደሚቀጥለው ዙር የማለፍ እድል አለን። ስለዚህ እነዚህ እነዚህን እድሎች ተጠቅመን ወደሚቀጥለው ዙር እናልፋለን ብዬ አስባለሁ። ተጫዋቾች ከሀገር ውጭ ወጥተው የመጫወት እድል ማግኘታቸው ለብሔራዊ ቡድን ግንባታ የላቀ አስተዋጽኦ እንዳለውም ጠቁማለች። አሁን እያየ ነው። ተጫዋቾች ወደ ውጭ ወጥተው የመጫወት እድሉን እያገኙ ነው። ያ ደግሞ ኤክስፔሪያንስ ኤክስፔሪንስ ለናሽናል ቲሙ የሚጨምረው ነገር ይኖራል ብዬ አስባለሁ። ሶስተኛ እንግዲህ ያው ፌዴሬሽኑና ሚዲያው እንዲሁም ደግሞ እኛ የምንሰጠው ድጋፍ ወሳኝ ነው ብዬ ነው ማስበውና በሚገርም ሁኔታ አስራ አራት አመት እንደሆነ እንኳን አላስተዋልኩም ነበር። ግን ብዙ አይደለም። አሁንም ለመድረስ ካለን አቅም አንጻር እና በመሀል በጣም ጠንካራ የወዳጅነት ጨዋታዎች፣ ጠንካራ የሆነ የዝግጅት ፕላን ካለን በጣም እርግጠኝነት ይህንን ካለፍን እዛ መፎካከር ያቅተናል ብዬ አላስብም። እያየሁት ነው፣ እዛ ምዕራብ አፍሪካ ያለውን እግር ኳስ በደንብ እያየሁት ነውና በጣም ብዙ የተለየ ያነሰም የበዛም ነገር ያለን አይመስለኝም። በዞን ሶስት የቦክስ ውድድር ኢትዮጵያ ተጨማሪ ሜዳሊያ አገኘች። ዛሬ በተደረገ የሴቶች 48 ኪሎግራም ውድድር ኢትዮጵያን የወከለችው ፈጣን ቢጆ የታንዛኒያን ተጋጣሚ በማሸነፍ ለፍጻሜ ማለፎን አረጋግጣለች። ሜዳሊያ ውስጥ መግባቷን ያረጋገጠችው ቡጥኛዋ ወርቁን ለማግኘት ከዲሞክራቲክ ኮንጎ ተወዳዳሪ ጋርም በቀጣይ ትፋልማለች። በሁለቱም ጾታ ስድስት ቦክሰኞችን ወደ ኬንያ የላከው የኢትዮጵያ ኢትዮጵያ እስካሁን ሁለት የናስና አንድ የብር ሜዳሊያዎችን ማሳክታለች። ኢትዮጵያ ነገ ተጨማሪ ሁለት ሜዳሊያዎችን ማሳካት የምትችልባቸው የሚያስፈጽሙ ውድድሮችም ታደርጋለች። በሴቶች 54 ኪሎ ግራም ውድድር ሮማን አሰፋ ስትወዳደር፣ በ57 ኪሎግራም ወንዶች ደግሞ ፍትሃዊ ጦማይ ኢትዮጵያን ወክሎ የሚሳተፍም ይሆናል። የዞን 3 የቦክስ ውድድር የፊታችን አርብም ፍጻሜውን ያደርጋል ተብሎም ይጠበቃል። የ2026 የዳይመንድ ሊግ ውድድር የሚካሄድባቸው ከተሞችና የሚካሄድባቸው ወቅቶች ይፋ ሆነዋል። አራት አጉራትን የሚያቆራርጠው የዘንድሮ ውድድር ፍጻሜውን የሚያሰናዳው ብራሰልስ ጨምሮ 16 ከተሞችን እንደሚነካም ተነግሯል። መክፈቻው ግንቦት ወር ላይ በኳታር ዱዋ ተካሂዶ ሻንጋይና ዣያሜን እንደሚያስከትልም ተገልጿል። በመቀጠልም ወደ አፍሪካ ተመልሶ በሞሮኮ ራባት እንደሚደረግ ተገልጿል። 17ኛ ዓመት የዳይመንድ ሊግ ውድድር ነሐሴ ወር መጨረሻ ላይ ፍጻሜውን ሲያገኝ የቤልጅየሟ ከተማ ብራሰልስም እንደምታስተናግድ ተነግሯል። ይህን የተለያዩ አጉራትን የሚያቆራርጠውን የአትሌቲክስ ውድድር ከአራት መቶ ሺህ በላይ ተመልካቾችን በስቴዲየም ተገኝተው እንደሚከታተሉ ሲጠበቅ በ አንድ መቶ ሰባ ሀገራት የቀጥታ ቴሌቪዥን ስራች ስርጭት እንደሚሰጠውም የዓለም አትሌቲክስ አያይዞ ገልጿል። የአውሮፓ ሻምፒዮንስ ሊግ የሶስተኛ ዙር ጨዋታዎች ትላንትናም ቀጥለው ሲደረጉ አርሰናል፣ ፒኤስጂ፣ ማንቸስተር ሲቲና ኒውካስል ዩናይትድ ተጋጣሚዎቻቸውን አሸነፉም። በኤምሬስ የስፔኑን ቡድን አትሌቲኮ ማድሪድን ያስተናገደው አርሰናል አራት ለዜሮ በሆነ ሰፊ ውጤትም አሸንፏል። ገብርኤል ማንጋሌሽ፣ ገብርኤል ማርቲኔሊ አንዳንድ ግቦችን ሲያስቆጥሩ ቪክቶር የውኮረሽ ደግሞ ሁለቱን ኳሶች ከመረብ አሳርፏል። ወደ ጀርመን አቀንቶ ከባየር ሌቨርኩዘን ጋር የተጫወተው የመድረኩ ባለድል ፓሪስ ን ዠርመን በበኩሉ የሰባት ለሁለት ድል አስመዝግቦ ተመልሷል። ዲዘር ዱዌ ሁለት ግቦችን ሲያስቆጥር ፓቾ፣ ሜንዴዝ ዴምቤሌ፣ ቬቲኒያና ቅብጃ ካቨራስኬሪያ ሌሎችን ግቦች ማስቆጠር የቻሉ ተጫዋቾች ናቸው። የእንግሊዙ ማንቸስተር ሲቲም በተመሳሳይ ወደ ስፔን ተጉዞ ቪያሪያልን ገጥሞ በኤርሊንግ ብራውት ሃላንድና በሲልቫ ግቦች 2 ለዜሮ አሸንፎ ተመልሷል። በተመሳሳይ ኒውካስል ዩናይትድን ቤኔፊካን 3 ለ0 ሲረታ ሀርቬ ባርነስ 2ና አንቶኒ ጎርደን ደግሞ ቀሪ ኳሶችን አስቆጥሯል። ፒኤስቪ ኢንዶቨን ናፖሊን 6 ለ2 ሲያሸንፍ ኢንተር ሚላን ዩኒየን ሴንት ጊሎይን 4 ለ0 በሆነ ውጤትም ረቷል። በሩሺያ ዶርትሞንድ ደግሞ የዴንማርኩን ኤፍሲ ኮፐንሃገንን 4 ለ2 በሆነ ውጤትም አሸንፏል። ግብሮቹ ዛሬም ቀጥለው ሲደረጉ ሪያል ማድሪድ ከዩቬንቱስ አይንትራክት ፍራንክፈርት ሊቨርፑል የሚገናኙባቸው መራ ግብሮችም ትኩረትን አግኝተዋል። ክቡራን ተመልካቾቻችን፣ ለሰዓቱ ያዘጋጀንላችሁ የስፖርት ዜናዎቻችን በዚያ በቁ በያላችሁበት መልካም ቀን ይላችሁ።